ከሴት ጋር ነው የተገኘት አረላ ከሴት ጋር ስላላ ታረላል። እሺ ተከልበት። ምን አገባኝ እኮ። ምንም ካላገባሽ አጨቅጭቅኛ። በዚህ ጉዳይ እኔ ቡቡነቴን በጣም ነው የምተማመንበት። ቡቡ እንደዚህ አይነት ነገር እንደማያደርግ ቡራ እንደዚህ አይነት ነገር እንደማያደርግ ባለመቶ ተስፋ ነኝ። ግን ይሄን ሪከርድ ስሙልኝ ጋይስ፣ ይሄን ሪከርድ አዳምጡልኝ። በይ እኔ ላውራ። ሻባብ ኦኬ። የኔ ሩኩ የዛሬ አይደለም ወይም ደግሞ ዕቃ ዕቃ አይደለም። እኛ ያዝ ነው ሪል ፍቅር ነው ፎር ይርስ ኦኬ ምንድን ነው እሷ ይሄን አክል ወይስ ሪል አፈቀረችው? ዘንድሮ ለመስቀል ሀገሬ ስገባ ተገናኘን፣ አሪፍ የሆነ ጊዜ አሳልፍን፣ በቃ አሪፍ የሆነ ጊዜ አሳልፈናል። ወይስ እሷ የእውነት አፈቀረችው? አልገባኝም። ቆይ በዚህ መልኩ መታየቱ ብለው የሚያወራት እኔና ብሩኬ ደግሞ እያንዳንዱ ነገር ዲስከስ እናደርጋለን። ምክንያቱም ቢካስ ሂዝ ማይ ፊውቸር ሀስባንድ ምንድን ነው እሷ እንደዚህ የሚያደርጋት? አይስዌር ቱጋድ ከዚህ በኋላ አንድ ነገር ትብትል፣ እኔ ሞስ ዶሎ እርምጃ አታውቅም። በጣም ነው ያናደደች፣ ይህች ብሽቅ ሃይሚዬ የኔ ውድ ሞኝ አትሁኝ። ይሽ ይሄንን ድምፅ ያገኘሁት እኔ ከቲክቶክ ላይ ነው ጋይስ። እየተቀባበሉት ጉሩፕ ከፍተው ሃይሚንና ቦርኬን ለመለያየት እየሰሩ ያሉ ወዳጅ መስለው ጠላቶች በጣም ብዙ ሰዎች አሉ፣ እጅግ በጣም ብዙ ሴቶች አሉ። እንዳለ ጉሩፓቸው ውስጥ ገብቼ ቼክ አድርጌያቸዋለሁ ጋይስ ወደ ስምንት ናቸው ዘጠኝ ናቸው ግሩፓቸው ላይ ይመካከራሉ ይህንን ነገር ደግሞ እንደዚህ እያደረጉ ያሉት አውቀው ነው አውቀው ሀይሚን በጣም ነው የምንወዳት ሀይሚን በጣም ነው የምንወዳት ሀይሚ መጎዳት የለባትም እያሉ እንደዚህ አይነት ሴራ የሚያሴሩ ገንዘብ የተከፈላችሁ ይሁን ከየት እንደመጡ አናቅም እነዚህ የቡራ ደጋፊዎች ወይም አድናቂዎች አይደሉም አናቅም ከየት እንደመጡ እንግዲህ ይሄን ድምፅ ያገኘሁት ከዛ ነው ጋይዝ በጣም በሚገርም ሁኔታ ብዙዎቹም ዩቱብ ላይ ለቀውታል እየተቀባበሉት ያለ ድምጽ ነው ስለዚህ ሀይሚ ሞኝነሽ እንዴ እኔ በቡርኬ በቡራ እኔ በቡራ መቶ ፐርሰንት እተማመናለሁ መቶ ፐርሰንት አይደለም ሴት ጋር ሊደርስ ቀርቶ ሴት የሚለውን እንኳን እንትን አይነካውም እንደማ እንደዚህ አይነት ወንድ እንዳልሆነ እኔ መቶ ፐርሰንት ቢሆን ማለት ነው አሁን ለምሳሌ አሁን ይሄንን ጉዳይ አብርሽ ጋር ቢሆን አዎ አብርሽ እንዲ ሊያደርግ ይችላል እላለሁ ምክንያቱም ከማየው ብዙ ነገር ቡርኬ ግን ለአንቺ ዋጋ የሚከፍል ወንድ ነው። ሀይሚ በቃ አታስጨንቂው፣ ተረጁ እባክሽን። እኛ እናንተ እንድትለያዩ በፍጹም አንፈልግም። ግን ሴራ በእናንተ ላይ የሚጠነስሱ ልክ እንደባለፈው ታስታውሳላችሁ፣ ከስድስት ወር በፊት ልክ እንደዛ ነው የተፈጠረው። ይሄን ደግሞ የምታደርገው ደግሞ አንቺ ጠንቅቀሽ ታውቂያለሽ። ሀይሚ ታውቂያታለሽ፣ ከዚህ በፊት ታውቂያለሽ፣ ዱባይ ያለችዋ ልጅ ፋፊ የምትባል ኦኬ፣ ሺቲ የምትሸጥ ልጅ ብዙ ነገር እንዳደረገችሽ እናውቃለን እኮ አንቺ ሚዲያ ላይ ወጥተሽ ስላልተናገርሽ እንጂ። ምክንያቱም ቡርኬን ስለምትፈልገው ቡርኬ ግን ተፈለገ እንጂ ቡርኬ ፈልጓት አልሄደም። እነሱ ሴራ እያሴሩ ነው፣ እናንተ እንድትለያዩ። አንቺን ለምንድን ነው የማትነቂው ሀይሚ? መቼ ነው የምትነቂው? ቡቡ ለቡቡ ማለት ነው እኔ አንገቴን እሰጣለሁ እንደዚህ አይነት ነገር እንደማያደረግ አንቺ እንደምታስበው አይነት ነገር ውስጥ እንደሌለ እኔ ቡቡ እንደዚህ አይነት ነገር ከተገኘበት እኔ ቻናሌን ትቼ እወጣለሁ፣ ዩቱቤን ዘግቼ አቁማለሁኝ። መቶ ፐርሰንት እርግጠኛ ቡርኬ እንደዚህ አይነት ነገር ውስጥ የለም፣ ግን ሴረኞች እንደዚህ እያሴሩብሽ ነው። መቼ ነው ምትነቂ? ንቂ። እኛ ምንልሽ ኮ ለአንቺ ነው። ኦኬ። ደግሞ ተመልካቾች ይህም ቪዲዮ የምሰሙ ማለት ነው ቪዲዮ ሙሉ ማዳመጣ ትወዱም አይ ነው ቪዲዮ ላይክ አርጉ። ላይክ ባረጋችሁ ቁጥር ኦኬ፣ ላይክ ባደረጋችሁ ቁጥር ቪዲዮችንን ላይክ ባደረጋችሁ ቁጥር እሷ ጋር ይደርሳል። ገባችሁ? ላይኩ ሲበዛ ዩቱብ ቀጥታ ሪኮመንድ አርጎ ለሀይሚ ነው የሚሰጣት። ገባችሁ? ዩቱብ ሪኮመንድ ያደረገዋል። ለሀይሚ ነው ቀጥታ የሚሰጠው በእናንተ ላይ ይሄ ቪዲዮ ተሰርቷል ብሎ ወደ እሷ ነው የሚወስድ። ሶ ላይክ አርጉ፣ ኮመንት አስተያየታችሁን ስጡ፣ አስተያየታችሁን ጻፉ። ስለዚህ እኔ አሁን ወደደችም ጠላችም ሀይሚን ሀይሚን እና ቡርኬን የመለያየት ሴራ እየተሴረ ነው። ንቂ ነው የምልሽ እንደህት እንጂ ቡርኬን አምጥተሽባት ሰ እንደዚህ ስትሆኑ ጠላታችሁ ይደሰታል። ለጠላት እጅ መስጠት የለብሽም ገባሽ? ለጠላት እጅ መስጠት የለብሽም። ለጠላትሽን ማንበርክክ እንጂ ጠላትሽን እንዴ ነው አንቺ፣ እንዴ ሰው ያለሽን ነገር ተቀብለሽ ሰው የላከልሽ ኤዲት የተደረገ ፎቶ ተቀብለሽ፣ ቪዲዮ ተቀብለሽ አንቺ ዝምብለሽ ቡርኬ ላይ እንዴ አትውኚ። ወንድ ልጅ ነው ከቆረጠ ከወጣ ለመመለስ ይከብዳል። ሀይሚ እባክሽን ተረጂው። በቃ ከካሜራ ጀርባ በቃ ከካሜራ ጀርባ ንግግር አርጋችሁ ችግራችሁ ለመፍታት ሞክሩ። ይሄ በእናንተ ላይ አደገኛ የሆነ ሴራ እየተሴረ ነው። ብታምኝም ባታምኝም እኔ እህታዊ ምክሬን ለግሼ ሻለሁ። አብዛኛውም ሰው የሚልሽ ሺ ይሄ ነው፣ ውሸት ነው። ሁላችሁም ቡራ ይሄን አያደርግም እያላችሁ ኮምቱልኝ ፕሊስ፣ እባካችሁ በቃ ቡርኬ እንደዚህ አይነት ልጅ አይደለም። በቃ ቡርኬ ይሄን አያደርግም። እኔ መቶ ፐርሰንት ተማመናለሁ በቡርኬ ይሄን አያደርግም። ሀይሜ ፕሊስ፣ ወደ ራስሽ ተመለሽ፣ ወደ ቀልብሽ ተመለሽ እባክሽን እህታችን በቃ ሰው እናንተን ለመለያየት ብዙ ነገር እያሴሩ ነው። ብዙ መረጃ ነው እየደረሰ ነው ያለው እኛ ራሱ። ስለዚህ እውነታው ይሄ ነው። ቡርኬ እኔ መቶ ፐርሰንት እርግጠኛ ነኝ። ሀይሚዬ አንቺ ደግሞ እውነታው ሲገባሽ ትጸጸቻለሽ። እውነቱ ሲገባሽ ትጸጸቻለሽ። የምትጸጸችበትን ነገር አታድርጊ። እባክሽን እባክሽን፣ በቃ እሱ የሚፈልጉት ሴቶች አሉ እና ፈለጉት እንጂ እሱ አልፈለጋቸውም። ስለዚህ አንቺ ደግሞ ከጎኑ ሆነሽ እንትን ልትሆኑ እንጂ የሚገባው በዚህ ደረጃ እሱ ልታስጨንቁ አይገባም። እንወዳችኋለን፣ እናከብራችኋለን ጋይስ። ላይክ ሼር ሰብስክራይብ አድርጉ። ይሄን ቤት ለሀይሚ ሀሳብ አስተያየታችሁን ኮመንት ላይ ጻፉላት፣ እንድትነቃ እንድትበረታ። በቃ ሁሉም ነገር ቀላል እንደሆነ ሰው ደግሞ ጠላት አለበት። ጠላት ያለበት ሰው ደግሞ ብዙ ነገር ሊደርስበት ይችላል። ስለዚህ በዚህ በትንሽ ነገር ከቡርኬ ጋር መጣላትም መለያየትም እንደሌለባት ንገሩልኝ እላለሁ። እወዳችኋለሁ። ጉድ ናይት።